ፊልሙ ኪንጂሮ የሚባል አንድን ሰው እያሳየድ ይጀምራል። ለአንደኛው ቦዲጋርድም ለሲጋራው ላይተሩን ያበራለታል። እሱም ኪንጂሮንም ያመሰግነዋል። ከዚህም በኋላም ኪንጂሮ ወደ አለቃው ክፍል ያመራል። ቢሆንም በገባበት ሰዓት ላይ ግን አለቃው ኪንጂሮ ብቻውን በመምጣቱና ይዞለት እንዲመጣም ነግሮት የነበረውን ሴት ይዞለት ባለመምጣቱ ምክንያት ይናደዳል። ኪንጂሮም ይህንን ለማድረግ የተሻለ ጥበቃ እንደሚያስፈልገው ይናገራል። ለዚያም ምክንያቱ ደግሞ የሞጥ ላይ የተባሉ የሚጠሩት ቡድኖች ለጥቃት እየመጡ መሆናቸው በመሰማቱ ምክንያት ነበረ። ከትንሽ ቆይታዎች በኋላም አንዲት ሴት ወደዛ ትመጣለች። በክፍል ውስጥ የነበሩትም ሰዎች በሙሉ በመውጣት አለቃውንና እሷን ብቻ ይተዋቸዋል። ከዚያም እሷም ለሱ ዘፈን መስፈን ትጀምራለች። እሱም ልብሱን በሚያወልቅበት ሰዓት ላይ እሷ ትዞራለች። ከዚያም ራሱን ማዘጋጀት ይጀምራል። ቢሆንም ከኋላ አንገቷን በሚያንቀሳት ሰዓት ላይ ግን የሙጥላ ከሚባሉት ኤጀንቶች መካከል አንደኛዋ ኤጀንት ወይም ኤጀንት ሰርቴን ወደ እሱ መጥታ አንገቱን ትቆርጠዋለች። ያቺ ሴትም ትጮኻለች። ኪንጂሮም በስልኩ ከልጁ ጋር እያወራ ስለነበረ በሰማው ጩኸት ይደነግጣል። ሌሎቹ ቦዲጋርዶች ጋርም አንድ ላይ በመሆን ወደ አለቃቸው ክፍል ይሄዳሉ። ሲገባም ያለቃውን የሞት አካል መመልከቱን ተከትሎ ያችን ሴት ይዟት ይህንን ያደረገው ማን እንደሆነ ይጠቃታል። እሷም ከተቀመጡት ሐውልት ነገሮች መካከል አንዱ ላይ ትጠቁማለች። ቦዲጋርዶቹም ሁሉም ላይ ይተኩሳሉ። ቢሆንም በውስጣቸው ግን ምንም ሰው አልነበረም። ኤጀንቷም ከዛ በመውጣት ግን ከነሱ ጋር መዋጋት ትጀምራለች። ብዙ ጠባቂዎችን በሚመጡበት ሰዓት ላይ ሁሉም ለመገደል ራሳቸውን አዘጋጅተው ነበር የሚመጡት። ኪንጂሮም ከኤጀንቷ ጋር ይዋጋል። ኪንጂሮ ላይ ለመተኮስ ብትሞክርም ነገር ግን በመሃል ከዚህ በፊት ያዳነቻትን ሴት ሴት ተኩሳባት ትገላታለች። በዚህም በጣም ትደናገጥና ትኩረቷም በዛ መሳብ ይጀምራል። ኪንጅሮም ይህንን እድል በመጠቀም ወዲያውኑ ይተኩስባታል። ልክሷ በወደቀችበት ሰዓት ላይ ግን የክፍሉ መብራት ይጠፋል። ኪንጅሮም ከቡድኑ ጋር አሁን ደግሞ ምን መጣ ይላሉ። ከዚያም እንዲያበሩትም ይጠይቃቸዋል። ቢሆንም ሌላ ኤጀንት ደግሞ ትመጣና እዛ የሚገኙትን ቦዲጋርዶች በሙሉ ተኩሳባቸው ትገላቸዋለች። ግማሹም ማስኳንም ካወለቀች በኋላ ከኪንጅሮ ጋር የነበሩትን ሁለት ጠባቂዎችን ትገላለች። ኪንጅሮም የሞት ጥላ ኤጀንቶች እንደሆኑ አውቋል። ከዚያም ከእሷ ጋር መዋጋት ይጀምራል። ቢሆንም በመጨረሻ ግን ትገለዋለች። ከዚያም ሌላኛዋን አጋሯን እንድትነቃ መድኃኒት ትሰጣታለች። እሷም በነቃችበት ሰዓት ላይ በጣም ደንግጣና በኃይለኛውም እየተነፈሰች ነበረ። በቀስታም መጨረሻቸውን እንድት እንድትነግራት ትጠይቃታለች። በመንገዳቸው ላይ ሰርቲን አምበርን ቀጣዩ ስራቸው ደግሞ ምን እንደሆነ ትጠይቃታለች። አምበርም ሰርቲንን ይህን አይነት ጥፋትን እየሰራች ከዚህ በኋላ የሚሰጧትን ስራዎችን በስተክሉ እንደምትወጣ በእሷ ላይ ጥርጣሬ እንዳደረባት ትነግራታለች። እናም ወደ ማሰልጠኛውም ድጋሚ እሷን መላክም እንዳለባትም ትናገራለች። በተመሳሳይ ዕለት ሰርቲን በነቃችበት ሰዓት ላይ የነቃችሁ በላብ ተጠምቃ ነበር። ሁሌም ከጎና የሚቀመጠውን መድኃኒትም ትወስዳለች። ስፖርትም ትሰራ እና ሰውነቷንም ትታጠባለች ከዚያም ወደ አንድ ህንጻ በሞተር ሳይክሏ በመሄድ እዛ ወደ አንድ ሰው ትደውላለች። የደወለችውም ወደ አምበር ሲሆን ቀጣዩ ስራዋ ምን እንደሆነ ለመጠየቅ ነበረ። ቢሆንም ግን የተነገራት አንድ ነገር ቢኖር የተሰጧትን መድኃኒቶችን ብቻ እንድትወስድና እዛው እንድትቆይ ብቻ ነበረ። በመጥፎ ስሜት ውስጥ መሆናም ወደ ቤቷ መመለስ ትጀምራለች። ቢሆንም በደረጃው ላይ ግን ጠጣና ሰክራ የነበረችውን እናቱን በደረጃው ላይ ይዞ ይሄድ የነበረን አንድ ልጅ ትመለከታለች። ስሙም ማጂ ሲባል እሱም ዞሮ እሷን ይመለከታታል። በቀጣይ ሰርቲን ከእንቅልፏ በነቃችበት ሰዓት ላይ የነ ማጂን በር አንድ ሰው ሲያንኳኳ ትሰማለች። ከዚህ በፊት የተመለከተቻት ሴት በአንድ ሰው ስትደበደብም ትመለከታለች። ያም ሰው የማጂ አባት ነበረ። በአንበር የታዘዘችው ስራ ይሄ ስላልነበረ ግን እዛው ለመቆየት እና የተሰጧትን መድሃኒቶችን ብቻ ለመውሰድ ትወስናለች። እንደ ተለመደው ስፖርትም ከሰራች በኋላ ወደ መታጠቢያ ቤትም ትገባለች። በወጣችበት ሰዓት ላይ ግን በሚያስደነግጣት መልኩ የማጂ እናት ሞታ ሬሳዋን ትመለከታለች። ከዚህ በፊት ሲመጣት የነበረውም ሰው ማጂን እየተቆጣ እንዳያለቅስ ይነግረዋል። ከዚያም አሁን ላይ ብቸኛ መሆኑንም ይነግረዋል። ሰርቲንም ሰውየው ላይ በኃይለኛ ታፈጣለች ። እሱም ተመልክቷት ወደ እሷ መቅረብ ይጀምራል። ቢሆንም ድንገት መሃል ላይ ግን ትጠፋበታለች። ወደ አንድ ሰውም ለመደወል ስትል ወደ ህንፃው ታመራለች። ቢሆንም በስልኩ ላይ የምትገኘው ሴት ግን ከዚህ በፊት እንደነገረቻት ሁሉ ተመሳሳይ ነገረን ትነግራታለች። ከዚያም ሰርቴን በአቅራቢያ ወደሚገኝ ሬስቶራንት በመሄድ የቀረበላትን ምግብ ግን አፍጣ ትመለከተዋለች። ማጂም ወደ እሷ በመምጣትም ከሷ ጎን መመገብ ይጀምራል። እሷም ደህና መሆኑን ትጠይቋዋለች። እሱም የጠየቀችው ፊቱ ላይ በደረሰበት ጠባሳ ከሆነ ደህና መሆኑን ይነግራታል። ከዚያም ግን ድንገት የውስጡን ስሜት መውጣት ይጀምራል። ማልቀስና እናቱንም ደብድቦም ለዚህ ያደረሳት ሄጋ እንደሆነም ይናገራል። እሷም እሱም በማጽናናት እሱን ወደ እናቱ መውሰድ እንደምትችል ትነግረዋለች። የእናቷ አስክሬንም የት እንደተቀበረም ከተነገራቸው በኋላ ወደዛ ቦታ ያመራሉ። እናቱም ሁሌም እንደምታዳምጠው እና የሚሰማውን ነገርም እዚህ መጥቶ ማውራት እንደሚችልም ትነግረዋለች። ማጂም የእናቱ መቃብር ላይ ሄዶ ጋደም ይላል። እናም እሷን ማዋራት ይጀምራል። በሚመለሱበት ሰዓት ላይ ማጂ በሞተሩ እሷን አቅፏት ይመለሳል። ላረገችለትም ያመሰግናታል። በድጋሚ ደግሞ ትነቃለች። በዚህ ቀን ግን መድሃኒቷ እንደሞ አልወሰደችም። ከታጠበች በኋላም ስትወጣ በቤቷ በር ስር የተላከላትን ወረቀት ትመለከታለች። ይህም የተላከው ከማጂ ሲሆን በትናንትናው እለትም ሞተሯ ስለወሰደችው ያመሰግናታል። ፈገግ በማለትም የእሱን ቤትም በመስኮቷ በኩል ትመለከታለች። ቢሆንም በሩ ተከፍቶ ስለነበረና እሱን ስላላየችው ወደዛ ቤት ገብታ ለማጣራት ትወስናለች። ገብታ ስትፈልገው ታጠዋለች። ድንገትም የሌላ ሰውን ድምጽ ትሰማና ትደበቃለች። ያም ሰው ጄኪ ሲባል ካለቃው ሄጋ ጋርም እየተደዋወለ ነበረ። ሄጋም ጃኪን ይላከው በነ ማጂ ቤት ውስጥ የቀረ የሆነ ማስረጃ ካለ ይዞለት እንዲመጣ ነበረ። ሰርቲንም ድንገት ከተደበቀችበት በመውጣት ጃኪን ማጂየት እንደሆነ ትጠይቋለች። ቢሆንም ለማወቅ የፈለገችውን ነገር ግን ሊነግራት ፈቃደኛ ሳይሆን ቢለወኑ ያውጣባታል። ያወጣባታል ቢሆንም ወዲያውኑ ታሸንፈውና ግን ማጂየት እንዳለ ትጠይቋለች። እሱም ሊወስዳ ተስማምቶም በመኪና ውስጥ ይገባሉ። በመንገዳቸው ላይም ጃኪ ስለ ሄጋ ሁሉንም ነገር ይነግራታል ም ወደ ሄጋ እንደሚወስዳትና ነገር ግን ከዛ በፊት ሞንሮ እንደምትባል ሴት እንደሚወስዳት ይነግራታል። እዛም ከወስዳት በኋላ ለሞንሮ ደግሞ ሰርቲን አስተናጋጅ ሆና መስራት እንደምትፈልግ ይነግራታል። ሰርቲንም ለሴቷ ምንም ያለቻት ነገር አልነበረም። ቢሆንም እንድታወር ሀገና አጥብቃ ትገፋፋታለች። ጋር ጄኪም ለዛች ሴት ሄጋን ማዋራት እንደሚፈልግ ይነግራታል። ሊያወራው የሚፈለገው ስለ ማጂ ጉዳይ ነበረ። ስለዚህም ሰርቲንን በዛ ክፍል ውስጥ በመተው ያቺ ሴት ጃኪን ወደ ሄጋ ትወስደዋለች። በሌላ በኩል ሰርቲን ደግሞ በክፍል ውስጥ የሚገኙትን ካሜራዎች በሙሉ መመልከት ትጀምራለች። ጃኪም ለሄጋ አንዲት ሴትን ይዞለት እንደመጣ ይነግረዋል። ስለዚህም ሄጋ ጠባቂዎቹን ሄደው የመጣችለትን ሴት ወደሱ እንዲያመጧት ይነግራቸዋል። ቢሆንም ወደሱ የመጡትን ጠባቂዎችን ግን በመግደል ወደ ሄጋ ክፍል ታመራለች። ማጂም ይሄን እንዳላም ጠይቋለች። ቢሆንም ለሷ መልሱን ከመናገር ይልቅ ግን ማደንዘዣ መድኃኒቱን እሷን ሊወጋት ይወሰናል። ቢሆንም በመጨረሻ ግን መድኃኒቱን በማዞር ራሷ ሱን ተወገዋለች። ልክ በዘን ሰዓት ላይ ግን በክፍል ውስጥ የነበረችው ሴት ሰርቲ ላይ ለመተኮስ ትሞክራለች። ቢሆንም ግን የተኮሰችው ሰርቲ ላይ ሳይሆን ሄጋ ላይ ነበር። ሰርቲ እሷንም እንዳስገላት በመፍራትም ከዛም ልጣት ትሄዳለች በክለብ ውስጥ የነበሩትም ሰዎች እንዳለም ከዛ ለማምለጥ ይሞክራሉ። ሰርቲን በሌላ በኩል የቀሩትን ቦዲጋርዶች ደግሞ ትፋለማቸዋለች። በቀላሉም እነሱን ካሸነፈቻቸው በኋላ ግን እስካሁን ልትለቃት ያልቻለችው ሞንሮ እሷ ላይ መተኮስ ትጀምራለች። ጄኪ በሌላ በኩል ታግተ የነበረችው አንሴት ወደ ጥሩ ቦታ ካደረሳት በኋላ ከሰርቲን ጋር በፖሊስ መኪና ውስጥ ገብተው ያመልጣሉ። በመንገዳቸው ላይም ጄኪ ሰርቲንን ምን አይነት ችግር ውስጥ እንዲገባ እንዳደረገችው እንደማታቅና ጥፋትም እንዳጠፋች ይነግራታል። ከዚያም ወደ አንድ ቦታ ካደረሳት በኋላ ማጂን እንድታገኝ ከዚህ በኋላ እንደማይረዳት ይነግራታል። ታል በቀጣይ ፕራዝ የሚባልን ሰው እንመለከታለን። ከሄጋ ጋርም ቅርርብ የነበራቸው ሰው ሲሆን አንድን ሰውንም እየቀጣም ይመስላል። ያንን ሰው ባደንዛዥ ውስጥ የተሞላውን መኪና እንዴት ወደ ወደቡ ማድረስ እንደቻሉም ይጠይቀዋል። ከዚያም ከሄጋ ጠባቂዎች ሄጋ የመገደሉን ዜና ይደርሷል። ሀዘን ውስጥ ቢገባም ነገር ግን መጀመሪያ ያደረገው ነገር ቢኖር የሲሲቲቪ ካሜራዎችን ሄዶ መመልከት ነበረ። ከዚያም ገዳይዋን ማን እንደሆነችም ያወቃት ይመስላል። ከዚያም ትዕይንቱ ወደ ማጂ ይቀየራል። በሄጋ ሰዎችም ትልቅ ድብደባ እየደረሰበት ነበረ። በሌላ በኩል ጄኪ ታማሚ የሆነችውን እናቱን እየረዳት ይገኛል። ለሷም ይዘፍንላታል። በመሃል ፕራዝ ቢደውልለትም ነገር ግን አላነሳለትም ነበር። ቢሆንም ፕራዝ እና የሱ ቡድኖች ግን ውጪ ላይ ነበሩ። የሱም ቤትም መብራት ያጠፉታል። ጄኪ በበሩ በኩል በሚመለከትበት ሰዓት ላይ ቤቱን ሰብረው ገቡ እየሞከሩ መሆናቸውን ይመለከታል። ስለዚህም የክፍሉን በር ከቆለፈ በኋላ እናቱ በተኛችበት አልጋ ላይ ሱም ሆኖ የሚፈጠርበትን መጠበቅ ይጀምራል። ፕራዝም ከገባ በኋላ ሽጉጡን ጄኪና እናቱ ላይ ይጠቁማል። ቢሆንም ሰርቲንግን ወደ ጄኪ ቤት በመምጣት ከፕራዝ ቦዲጋርዶች ጋር መዋጋት ትጀምራለች። እነሱንም ካሸነፈች በኋላም ፕራዝ ወደሚገኝበት ክፍል ውስጥም ታመራለች። እሱንም ከደበደበችው በኋላም ማጂ የት እንደሆነ ጠይቋለች። ቢሆንም ጄኪ ግን ያስቆማታል። ይህም ፕራዝ ከዛ እንዲያመልጥ እድል የሚሰጠው ነበር። ወደ መኪና ውስጥም በመግባት ከዛ ለማምለጥ ይሞክራል። ሌላውን በሞተሯም ትከተለዋለች። ፕራዝ በቀጣይ ወደ ሪያል በመደወል ሰርቲን እየተከተለችው መሆኑንም ይናገራል። እሷ በማታውቀው መልኩ ግን ፕራዚ መራት የነበረው ሪያል ወደሚገኝበት ቦታ ነበረ። እናም በመጨረሻም በሪያል መኪናም ትገጫለች። ከዚያም በመጫወቻውም ይመታታል። ልክ በዘን ሰዓት ላይ ግን ፕራዚ መጣና ያስቆመዋል። እሱም እሷን መቅጣት እንደሚፈልግም ይነግረዋል። ፕራዝ በደንብ ወደ ሰርቲን ከቀረበ በኋላ በማንሾካሾክ ማውራት ይጀምራል። ይሁንም ግን በጥርሷ ጆሮን ትነክሰዋለች። ከዚያም በጣቶቿም ዓይኑን ታውጠዋለች። ይህም እንዲሞት የሚያደረገውም ነበረ። ጠባቂዎቹም ወደዛ በመምጣት ነገር በመመልከት በእንጨቱ ይመታትና ራሷን እንድስት ያደርጋታል። በቀጣይ ሪያል ካሰራት በኋላ እሷ ላይ መጮሁን ይቀጥላል። ምክንያቱም ከሱ ጋር ጥብቅ ግንኙነት የነበራቸውን ሁለቱን ጓደኞቹን ነበር የገደለችበት። ለዛም ምክንያቱ ደግሞ ለእሱ ተራ በሚመስል ልጅ ምክንያት ነበረ። እየደበደባትም እንድትመልስለትም ይጠይቃታል። በኃይለኛው ሊመታትን በተዘጋጀ ሰዓት ላይ ግን አባቱ ወደዛ ይመጣን ያስቆመዋል። እሷን እንዳይገላትና ማጂ በህይወት እስካለ ድረስ ልትጠቅማቸው እንደምትችል ይናገራል። የሪያል አባት ሰርቲንን ማን እንደሆነች መጀመሪያ እንዳላወቀ ይነግራታል። ነገር ግን አሁን ላይ የሚፈልገው ነገር ቢኖር እንድታገለግለው ነበረ። ይህን ካረገችም ልጁ እንደሚመለስላትም ይነግራታል። በኋላ ላይ ማጂን ወደ ሰርቲን ያመጡታል። በጣም ደክሞም ነበረ፣ በኃይለኛው ተደብድቦም ስለነበረ ማውራት እንኳን አይችልም ነበረ። ሰርቲንንም ካባል የሚባለው ሰው ወደሚገኝበት ቦታ ይወስዷታል። ኤሪያልም ለአባቱ እሱ ላይ የሆነ አደጋ የሚደርስ ከሆነ አባቱ ደግሞ ማጂን እንዲገለው ይነግረዋል። ኤሪያልም ሰርቲንን አደዛጆቹን በገንዘብ እንድትቀይርለት ስለነበር ይነገራት፣ ያንንም ወደ ካባል ትወስዳለች። ከዚያም በድጋሚ ወደ ካባል በቀረበችበት ሰዓት ላይ ግን እንድትገለው ይነግራታል። ለዛም ቢሆናት ደግሞ ሽጉጥን ይሰጣታል። እሱ ላይ ለተኩስም ተዘጋጅተ ነበረ። ቢሆንም ጄኪ ግን ከእሱ ጋር በመኪና ውስጥ ይገኝ የነበረው ማጂ እንደ ሞተ ይገነዘባል። ስለዚህም እየጮኸ ለሰርቲን ማጂ እንደ ሞተ ይነግራታል። በዚህም ምክንያት ከአባልን እሷም ሳት ገለው። በእነሱና በኤሪያል ቡድኖች መካከል የተኩስ ልውውጥ ይጀምራል። በዚህን መሃል ላይም የኤሪያል አባትም ይገደላል። ይህም ኤሪያል እንዲናደድ ያደርገውና የተቀሩትን ቡድኖች በከባዱ መዋጋት ይጀምራል። በዚህ አጋጣሚ ላይም ከባልንም ይገለዋል። ሰርቲን በሌላ በኩል ከኤሪያል ጋር የአንድ ለአንድ ጦርነት ውስጥ ገባለች። ከአስገራሚ ድብድብ በኋላም በመጨረሻ ሰርቲን ኤሪያልን ታሸንፈዋለች። ከጨረሰች በኋላ ጄኪ በመኪና ውስጥ በማስገባት የሞተውን የማጂን አካልን ይዘው ከዛ መሄድ ይጀምራሉ። ሰርቲንም ለጄኪ ስሟን ትነግረዋለች። እናም በሁለት ቀናት ውስጥ ብቻ ተዋውቀውም ይህን ያክል መተማመናቸውም ያስገርማቸዋል። ጄኪም ስሟን ትወደው እንደሆነ ይጠይቃታል። እሷም ምንም ሳትልም ትስቃለች። ቢሆንም በመንገዳቸው ላይ ግን አንድ መኪና ይገጫቸዋል። በነቁበት ሰዓት ላይም ጄኪ አሁን የሚገኙት በተለየ ቦታ ውስጥ መሆኑን ይመለከታል። እዛ ውስጥ የሚገኙ የነበሩትና የያዟቸውም ሰዎች አምብራና አለቋ ነበሩ። አምብራም ሰርቲን ላይ ለመተኮስ ባሰበችበት ሰዓት ላይ ጄኪ በመነሳት ይገፈጥራታል። ይህም ከሰርቲን ይልቅ እሱ ላይ እንዲተኮስበት ያደርጋል። ቢሆንም ከዛ እንድታመልጥ ግን ነግሯታል። የአምብራ አለቃም በመምጣት ጄኪ ላይ ደግሞ በመተኮስ እንዲሞት ያደርገዋል። ሰርቲን ላይም ቢተኮስባትም ነገር ግን በመስኮቱ በኩል ሰብራ ታመልጣለች። ትራይኳ የሚባለውንም ሰ ቲንን እንዲይዛት ይነግሯል። እሱም ባገኛ ሰዓት ላይ ከእሷ ጋር ይፋለማል። በአካል ግዝፈትም ትራዩካ የሚበልጣትና የሚያሸንፋት ይመስላል። ቢደበድባትም በመጨረሻ ግን በያዘችው መሳሪያ ትወገዋለች። ይህም እንዲሞት ያደርገዋል። ስራዋንም በጨረሰች ሰዓት ላይ አንበር ደሞ ትመጣባታለች። እሷም ላይ መተኮስ ጀምራለች። ቢሆንም ሰርቲን ግን ከጥይቶቹ በሙሉ ታመልጣለች። ሁለቱም ተደባድበውም እርስ በርስ ይቆሳሰላሉ። በመሀል ላይ ሰርቲን አንበርን የመግደል እድል ነበራት። ቢሆንም ግን አልገደለቻትም። አንበርም እንደዛው ሰርቲንን ለመግደል ተቃርባም ነበረ። ቢሆንም ግን እሷም እንደዛው አልገደለቻትም። ቢሆንም የአንበ አምበር አለቃ ግን ወደዛ በመምጣት አምበር እንድትገላት ይነግራታል። አለበለዚያ ብሎ ግን ሽጉጡን ይደቅንባታል። ቢሆንም አምበር ግን ቢለውን ወደ እሱ ተወረውርና እግሩን ተወገዋለች። በዚህ ምክንያት ይተኩስባታል። ሰርቲንም በተደጋጋሚ መልኩ እሱ ላይ ትተኩሳለች። እናም ሁለቱም በዚህ አጋጣሚም ይሞታሉ። በቀጣይ የሟጂንም የሞት አካልንም ይዛ ልትቀብረው ተወስናለች። ከቀበረችውም በኋላም እረፍት ታደርጋለች። ነገር ግን በዛን ሰዓት ላይ አንዲት ሴት ከሁለት ጠባቂዎች ጋር አንድ ላይ በመሆን ወደ ሷ ስትመጣ ትመለከታታለች። ወደ ሰርቲን አቅራቢያም ትተኩሳለች። ከዚያም ደግሞ ሽጉጡ አነሷ ላይ ትደቅንባታለች። ልትገላትም ሲሆን ነገር ግን አንድ ሰው ወደዛ በመምጣት የዛችን ሴት ጠባቂ ይገላል። እናም የቀረው ጠባቂ ላይም ሽጉጡን በመደቀን ወደ እነሱ መቅረብ ይጀምራል። ማን እንደሆነም በምጠይቀው ሰዓት ላይ ነገሮችን እኩል ለማድረግ የመጣ ሰው እንደሆነ ይነግራታል። በከባዱ እየሳቀችም ወደ ጫካ ውስጥ ማፈግፈግ ትጀምራለች። ያ ሰውም በቀጣይ ወደ ሰርቲን በመቅረብ ብዙ የሞት ጥላ ቡድን አባላት ወደ እሷ እየመጡ መሆናቸውን ይነግራታል። ሰርቴንም እሱ ማን እንደሆነ ትጠይቀዋለች። እሱም ማስኩም ባወለቀ ሰዓት ላይም ቡራይ ብላ ስሙን ትጠራዋለች። እሱም ለሰርቴን ከዚህ በኋላ እሷን የመጠበቅ ስራው የሱ እንደሆነ ይነግራታል። ከዚያም ፊልሙ እዚህ ጋር ያበቃል። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው